የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ 44ኛ ዓለም አቀፍ መደበኛ ስብሰባ መካሄድ ጀምሯል። መደበኛ ስብሰባው ከዛሬ ጥቅምት አራት ቀን 2018 ዓ.ም ጀምሮ ለአምስት ቀናት የሚቆይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሰበካ መንፈሳዊ አስተዳደር ጉባኤ የቤተ ክርስቲያን የስራ ክዋኔዎችንና ችግሮችን እየቀረቡ የሚገመግሙበት ልምዶች የሚወሰዱበት ቀጣይ አቅጣጫዎችም የሚቀመጡበት እንደመሆኑ ለቤተ ክርስቲያን የሚጠቅመውን በወቅቱ ማድረግ እንደሚገባ መልእክት አስተላልፈዋል። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ ያሉትን ችግሮች መቅረፍ የሚያስችል ካልሆነ ተሰብስበናል ማለቱ ብቻ ትርጉም ሊኖረው አይችልም። ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። በየዓመቱ ጥቅምት ወር የሚካሄደው ጉባኤው የሚረቁ መመሪያዎችና ውሳኔዎች ከላይኛው እስከ ታችኛው የስልጣን እርከን የሚገኙ የቤተ ክርስቲያን አገልጋዮች አገልጋዮች የሚመክሩበት እንደሆነም እንዲሁ ተነግሯል። በዚሁ ላይም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ አባ ሳቢሮስ መልእክት አስተላልፈዋል። ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑም የሁላችንም መሰረትና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። የሚገባንን እውነተኛ ተልዕኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣን ስልጣንና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። ስለሆነም ባለፈው በጀት ዓመት ባከናወነው የሥራ ትሩፋትና ወደፊት በሚጠበቅ በሚጠብቀን ኃላፊነት እግዚአብሔር አምላካችን እሱን ማሰባችንን በአይነ ምሕረቱ ተመልክቶ የጎደለውን ሞልቶ የሻከረውን አለስልሶ አገልግሎታችንን ይቀበልልን እላለሁ።